በዚህ መልክ ነው ማለት ነው። ይህ የተውሂድ ቃል ነቢያትን መገዛትን አያካትትም፣ መላእክትን መገዛትንም አይጨምርም፣ ጻድቃኖችን፣ ሹሃዳ፣ ሷሊሆችን መገዛትንም በጭራሽ አይጨምርም። በል እነሱ ይልቁኑ አላህን ይገዙ የነበሩ የአላህ ጥንቁቅ ባሮች ቢሆኑ እንጂ ማለት ስለዚህ ለባርያ ባርነት፣ ሁላችንም የአላህ ባሮች ነንና አላህ ነው በብቸኝነት መገዛት ያለብን። እሰማለው እሰማለው። ግን ያ ጀመዓ የሆነ እንትን እያመጣብኝ ነው። አውዝ ብላ እሰማለው ወይ እስካ እንደን ጻፉልኝ። አዎ፣ እሺ፣ መርሐባ። እና እያንዳንዱ አንቢያ ለአላህ ባሪያ ሆኖ ነው ያለፈ። የአላህን ትእዛዛ ሲፈጽም ቆይቶ ነው ያለፈ። ለሕዝቦቹ እየደበደቧቸው፣ እየሰደዷቸው፣ እያሰቃዩቸው እንኳን የአላህን ሐቅ ሲያደርሱላቸው ነው የነበሩት። ከዚያም ውስጥ እንደ ምሳሌ የሚጠቀሱት ነቢዩላህ ኑሕ ዐለይሂ ሰላም 940 ዓመት 50 ዓመት ማለት 950 ዓመት ከነበራቸው ዕድሜ ውስጥ ለአገልግሎት ነው ያዋሉት። ሰዎችን ወደ ፈጣሪ መንገድ በመጣራት ማለት ነው። በስተመጨረሻ ከነበሩት ነቢያት ደግሞ ከነቢያችን በፊት የነበሩት ነቢይ ዒሳ ዓለይሂ ሰላም፣ ያለ አባት የተፈጠሩት ዒሳ ዓለይሂ ሰላም ፍጡር ናቸው። ባይዘወይ ፍጡር እናቲቱም፣ እሳቸውም ፍጡር ናቸው። ፈጣሪ ሁሉን ፈጥሯል። ያሻውን ይፈጥራል፣ ያሻውንም ፈጥሯል። የፈለገውን ያደርጋል፣ የፈለገውንም አድርጓል። የፈለገውንም የማድረግ ስልጣን ያለው አምላክ ፈጣሪ ጌታ ነው። ከሱ በቀር ሌላ ጌታ፣ ከሱ በቀር ሌላ ፈጣሪ፣ ከሱ በቀር ሌላ ሊመለክ የሚገባው ማንም ልም መቼም የለም ነው አቋማችን፣ ይሄ ነው። በእስልምና ውስጥ በየቀኑ በምሽቱም ሆነ በቀን የምንሰግደው ስግደት ለዚህ ለፈጣሪ አምላካችን ክብር መግለጥ መግለጫ ብቻና ብቻ ነው። የተፈጠርንበትም ዓላማ ስለሆነ ስለዚህ ከነቢያቶች ውስጥ ማንም ቢሆን ሊመለክ ፈጣሪ አላዘዘም። ከነቢያት ውስጥ የቱም ነቢይ ቢሆን አምልኩኝ ብሎ መልእክት አላስተላለፈ። አንድም ነብይ። በዚህ በኩል ጨዋዎች ናቸው፣ ክቡራን ናቸው ነብያቶች። ይልቁኑ በዚህ ላይ ውስልትናን ተላብሶ የተጋለጠው ማን ነው? ፈርዖን ነው። ፍርዖን ነው። ፍርዖን علیہ لعنت الله انا ربكم الاعلى እስከማለት ድረስ ሁሉ እጅግ በጣም ወሰነን ያለፈ ቀይን መስመር ብቻ አይደለም ብዙ ቀያይ መስመሮችን ድንበርን የተላለፈ የሆነ ፍጡር ነው። አላህ ስብሐነሁ ወተዓላ ምድር ላይ ጀመረው የእሱን ውርደት ምድር ላይ ማዋረድን ከምድር ነው የጀመረው፣ ከመሞቱ በፊት ነው የጀመረው፣ በሙሳ ነቢይነት፣ በወንድሙ በሐሩንም ነቢይነት በመርታት አዋረደው። አላህ የእሱን ባጢል ይፋ አውጥቶ የነቢ ሙሳን ሐቅ እና ሐቀኝነት እንደዛው ገልጾ አሳውቆ ምን አደረገ? አዋረደው ማለት ነው። ሙሳንሳ ድል በድል አቀዳጀ።